ኩፍኝ በእጅጉ ተላላፊ የሆነ በሽታ ሲሆን ሚዝልስ በተሰኘ ቫይረስ ይከሰታል። በበሽታው የተጠቃ አንድ ሰው ሲተነፍስ፣ ሲያስል ወይም ሲያስነጥስ በቀላሉ ቫይረሱን ሊያዛምት ይችላል። ኩፍኝ የትኛውንም ሰው ሊያጠቃ ይችላል። በጣም የተለመደው ግን ህጻናት ላይ ነው። አንድ ሰው በሚዝልስ ቫይረስ ከተጠቃ በኋላ የኩፍኝ መምልክቶችን ለማሳየት ከሰባት እስከ አስራ አራት ቀናት ይወስድበታል። በመጀመሪያ ላይ የሚታዩ ምልክቶች እስከ 40 ዲግሪ ሴልሽየስ የሚደርስ ከፍተኛ ትኩሳት፣ ደረቅ ሳል፣ የአፍንጫ ፈሳሽ፣ የአይን መቅላት እና እንባ ማቅረር ናቸው። እነዚህ ምልክቶች ከታዩ ከሶስት እስከ አምስት ቀናት በኋላ በቆዳ ላይ ሽፍታ መታየት የተለመደ ነው። የኩፍኝ በሽታ ሽፍታ ጉብታ የሌላቸው ደቃቅ ሽፍታዎች ሆነው በመጀመር ኋላ ላይ ትንሽ ጉብ በማለት ወይም እርስ በርስ በመገናኘት ከተለመደው ቆዳችን ቀለም ለየት ያለ ሽታ የመሰለ ሽፍታ ሊሆኑ ይችላሉ። እንደ የቆዳ ቀለማችን ደግሞ ቡናማ፣ ቀይ ወይም የወይን ጠጅ ቀለም ሊኖራቸው ይችላል። አብዛኛውን ጊዜ ሽፍታ የሚጀምረው በፊትና በአንገታችን አካባቢ ላይ ሲሆን ከዚያም ወደ ደረት፣ ጀርባና እግሮች ይሄዳል። በኩፍኝ የተያዘ ሰው ሽፍታው ከመውጣቱ አራት ቀናት እንዲሁም ከወጣ አራት ቀናት ድረስ በሽታውን ሊያስተላልፍ ይችላል። ኩፍኝ በቀላሉ ተላላፊ ነው። እናም ከዚህ በፊት በበሽታው ተይዘው የማያውቁ ወይም ደግሞ የኩፍኝ ክትባት ያልወሰዱ በታማሚው አካባቢ የሚሆኑ ከሆነ ዘጠና ፐርሰንት የሚሆኑት በበሽታው ይያዛሉ። ብዙ ሰዎች ከኩፍኝ በሽታ በአስር ቀናት ውስጥ ያገግማሉ። አብዛኛውን ጊዜ ለረዥም ጊዜ የሚቆይ የጤና መቃወስን አያስከትልም ሆኖም ግን አንዳንዴ ደግሞ ሊባባስና እስከ ሞትም ሊያደርስ ይችላል። በተለይ ደግሞ እድሜያቸው ከአምስት ዓመት በታች የሆኑ ሕፃናት እና እጅግ የተዳከመ የበሽታ መከላከል አቅም ያላቸው ሰዎች። ቀጥለን ኩፍኝ ሊያስከትላቸው የሚችሉ ውስብስብ የጤና ችግሮችን እናንሳ። የመጀመሪያው ኩፍኝ ማስመለስ ወይም ማስቀመጥ ሊኖረው ስለሚችል ከዚህ ጋር ተያይዞ የፈሳሽ እጥረት ወይም ዲሃይድሬሽን ሊከሰት ይችላል። ሁለተኛው የጆሮ ኢንፌክሽን። ሶስተኛ፣ የአየር ቧንቧ ኢንፌክሽን ወይም ብሮንካይትስ። ኩፍኝ የአየር ቧንቧዎችን መቆጣትና እብጠት ሊያስከትል ይችላል። ይህም ደግሞ የአየር ቧንቧ ኢንፌክሽን ያመጣል። አራተኛ፣ የሳምባ ምች ወይም ኒሞኒያ። አምስተኛ፣ ኢንሴፋላይተስ ከአንጎል ቁጣና እብጠት ጋር ተያይዞ የሚከሰት ሁኔታ ሲሆን ይህም ከአንድ ሺህ በኩፍኝ በሽታ ከተጠቁ ሰዎች መካከል በአንዱ ላይ ሊከሰት ይችላል። ይህ ሁኔታ ደግሞ በተለይ የበሽታ መከላከል አቅማቸው ደካማ በሆኑት ላይ አደገኛ ነው። ኢንሴፋላይተስ በኩፍኝ በሽታ እንደ ተጠቃን ወዲያውኑ ወይም ደግሞ ከወራት በኋላ ሊከሰት የሚችል ሲሆን ዘላቂነት ላለው የአእምሮ ጉዳትም ሊዳርገን ይችላል። ኩፍኝን ተከትለው ለሞት ከሚያበቁ ውስብስብ የጤና ችግሮች ውስጥ የሳምባ ምችና ኢንሴፋላይተስ ጉልህን ቦታ ይይዛሉ። ሌላው ደግሞ በእርግዝና ወቅት የኩፍኝ ህመም ከተከሰተ ችላ ልንል አይገባም። ይሄ የእናትንም ሆነ የልጅን ህይወት አደጋ ላይ ሊጥል የሚችል ነው። የፅንስ መቋረጥን ጨምሮ የፅንስ በማህፀን ውስጥ መሞት፣ እንዲሁም የአፈጣጠር ችግርንም ሊያስከትል የሚችል ሁኔታ ስለሆነ፣ በአጠቃላይ ግን ከላይ የጠቀስናቸው ምልክቶች በእኛ ላይ ወይም ደግሞ በልጆቻችን ላይ የምንመለከት ከሆነ የጤና ባለሙያ ማማከር ያስፈልጋል። በተለይ ደግሞ ልጆቻችን የኩፍኝ ክትባታቸውን በትክክል መውሰዳቸውንም ማረጋገጥ ያስፈልጋል። የኩፍኝ ህክምና ምልክቶችን ለመቆጣጠር በመሞከር እንዲሁም ደግሞ ከበሽታው ጋር ተያይዘው ሊመጡ የሚችሉ ውስብስብ የጤና ችግሮችን በመከላከል ላይ ዓላማ ያደረገ ነው። ስለዚህም ትኩሳቱን የሚቀንሱ መድኃኒቶች ይሰጣሉ። ሌላው ደግሞ በ24 ሰዓት ልዩነት ሁለት ጊዜ ቫይታሚን ኤ ይሰጣል። ይሄም ከኩፍኝ በሽታ ጋር ተያይዞ ሊከሰት የሚችለውን ሞት ይቀንሳል። ሌላው ደግሞ እረፍት ማድረግ፣ ተጨማሪ ደግሞ በቂ የሆነ ፈሳሽ መውሰድ፣ ተላላፊ በመሆኑ ደግሞ በበሽታ የተያዙ ሕፃናትን ወደ ትምህርት ቤት አለመላክ። በዋናነት የኩፍኝ በሽታን መከላከል የምንችለው ክትባት በመውሰድ ነው። ሁለት ጊዜ የሚሰጠውን የኩፍኝ ክትባት መውሰድ በበሽታው እንዳንያዝ እስከ 97 ፐርሰንት ድረስ ጥበቃ ያደርግልናል። የኩፍኝ በሽታ አንዴ ከተያዘን ደግመን አንያዝም። ምክንያቱ ደግሞ ሰውነታችን የራሱን የመከላከያ መንገድ ስለሚያዘጋጅ ነው።